በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። የገና ጾም ጾመ ነቢያት፣ እንኳን ለጾመ ነቢያት በሰላምና በጤና ደረሳችሁ። ነቢያት ስለ ኢየሱስ ክርስቶስ መወለድ፣ ወደ ግብፅ ስለመሰደድ፣ በባሕረ ዮርዳኖስ ስለመጠመቅ በትምህርተ ወንጌል ጨለማውን ዓለም ስለማብራቱ ለሰው ልጆች ደህንነት ፀዋተ መከራ ስለ መቀበሉና ስለ መሰቀሉና ስለ ትንሣኤው፣ ስለ እርገቱና ስለ ዳግም ምጽአቱ ትንቢት ተናግሮ አላቁሙ። ለአዳም የተሰጠውን ተስፋ ተገልጦላቸው ለተናገሩት ትንቢት ፍጻሜ እንዲያደርሳቸው ፈጣሪያቸውን ተማጸኑትም እንጂ በየዘመናቸው ኃይልን አንሣ እጅንም ላኪያ ንጩኹ በጾምና በጸሎት ተወሰነው ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራትና በዓመታት ቈጠሩ። ለምሳሌ ነቢዩ ኤርምያ ስለ ሥጋዊው ትንቢት በተናገረ በአራት መቶ አርባ ስድስት ዓመት ጌታችን ከመቤታችን ከሥጓ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ነቢያት ተስፋው በዘመናቸው ተፈጽሞ በአይነ ሥጋ ለማየት ባይችሉም እግዚአብሔር የማያደርጎን አይናገርም፣ የተናገሮን አያስቀርም ብለዋም ነው ከወዲሁ ተደሰቱ። ለዘመነ ስጋዊ ቅርብ የነበሩት እነ ኢሳይያስ ጾሙ እንዴት መፈጸም እንዳለበት ተናግረዋልም። በመሆኑም በጌታ ልደት ትንቢተ ነቢያ ስለ ይህ ጾም የነቢያት ጾም ይባላል። የወልደ እግዚአብሔር ሰው መሆን ያስተማሩበት የሰው ልጆች ተስፋ የተመሰከረበት የምስራቹ የተነገረበት ስለሆነ ጾመ ስብከት ይባላል። ነቢዩ ኤርምያስ ሰው በኃጢአት ቢወድቅም ፈጣሪው ሊያነሳው ቢጠፋ ሊፈልገው እንደሚመጣ በተስፋ ሲጠብቀው ወልደ አምላክ ሰው መሆኑ የተረጋገጠ የተረጋገጠ እውነት ነው። ስለዚህ አዳም የልበቱን ነገር በትንቢት መነጽርነት ሲመለከተው በነቢያቱ ትምህርትና ስብከት በሚኖርበት አመተ ፍዳ የምስጢረ ስጋዊ ብርሃን ከሩቅ ሲመለከተው ኖረ። ምስጢረ ስጋዊን በትንቢት መነጽርነት ማየቱ መከራውን እንዲቋቋመው የተስፋ ስንቅ ሆነው። ክርስቲያኖች ከእግዚአብሔር በጸጋ እንደተወለዱ ተወለዱ በማመን ለእግዚአብሔር ያላቸውን ፍቅር ከሚገልጡባቸው ነገሮች አንዱ ጾም ነው። ጾም የፍቅር ስጦታ ከመሆኑ በተጨማሪ ታዛዥነትና የገቡትን ቃል ኪዳን ጠባቂነትም ማሳያ ነው። የሰው ልጅ በእግዚአብሔር አርያ ተፈጥሯል። ኃጢአት ሰርቶ የእግዚአብሔር አርያነቱን ቢያጠፋውም እግዚአብሔር ግን ባሪያው ሲፈጥረው ምን ያህል እንደሚወደው ማረጋገጫ ስለነበር በኃጢአት ሲወድቅም እንደ ወጣ ይቅር ሳይል ሊፈልገው ወጣ። እግዚአብሔር የሰው ልጅን ሊፈልግ መምጣቱ ተስፋ የተነገረበትና ሱባ የተቆጠረበት ዕለት ለማየት በመናፈቅ ከቀረበው መስዋዕት አንዱ ጾም ነበር። ጾም ሰው ለእግዚአብሔር ያለውን ፍቅርና ታዛዥነት መግለጫና ማረጋገጫ ብቻ ሳይሆን ሲወርቁ መነሻ፣ ከብለተ እርጅና መታደሻ፣ ከኀጢአት ቆሻሻ መታጠቢያ ከንሳ ጋር አብሮ ሲፈጸም ሳሙናም ነው። ሊቀ ነቢያት ሙሴ በሲና ተራራ ላይ እግዚአብሔር ወደ ነበረበት ጨለማ ይገባው አስፈሪውን መብረቅና ነጎድጓድ ጋር የተቋቋመው ጨለማውን አልፎ የሰው ልጅ ያልሰራትን ሰማያዊ መቅደስ የተመለከተውና ወደ ዓለቱ ድንጋይ የቀረቡ ራሱን ለእግዚአብሔር በጾም በመቀደስ ጭምር ነው። የወገን ፍቅርና ለእግዚአብሔር ታዛዥነቱ እንዳለ ሆኖ ጾም እነዚህና መሰል መንፈሳዊ በረከትን ስለሚያስገኝ ክርስቲያኖች ይመጣላቸው ዘንድ ይናፍቁታል። ከእነዚህም የሚናፈቁ አጽዋማት መካከል አንዱ ጾመ ነቢያት ነው። ጾመ ነቢያት የሚባለው ጾመ ገና፣ ጾመ ማርያም፣ ጾመ አዳም፣ ጾመ ፊልጶስ ተብሎ ይጠራል። ጾመ ነቢያት ሆነ ሌሎች አጽዋማት ሲደርሱ ክርስቲያኖች የሚደሰቱት ጾም የሥጋ ፍቃድ እንዳይሰለጥንባቸው ቁስለ ስጋ በማከም ቁስለ ነፍስን ስለሚፈውስላቸው ነው። ጾም የቁስል መፈወሻ ኃይለ መዊእም ድል ማድረጊያም ይሆናል። ከስጋም ከመንፈስም ተቆራኝቶ ሰው ወደ ጥፋት የሚወስድን ክፉ መንፈስ ለማራቅ ይጠቀማል። ጾም የስጋ ምኞት እስከ መጨረሻ ይቆርጦ የሚጥል ለመንፈስ ልዕልና የሚያበቃው መሳሪያ የሚያስታጥቅ ነው። ክርስቲያን ይህን መሰል መንፈሳዊ የጦር ዕቃ እንዳይለዩ አጥብቆ ይለምናል። የጦር ልምድ እንደሌለው ወታደር ጠላቱን የሚቋቋምበት የጦር ትጥቅ ሳይዝ አውላላ ሜዳ ላይ ባዶን አይቆምም። መንፈሳዊ ውጊያን በሥጋዊ ጥበብ ማሸነፍ ስለማንችል ነው። አበው ፍቅር አጽማትን በአስተምሯቸው፣ በሕይወታቸው ሰበኩልን። ጾም እነዚህና መሰል መንፈሳዊ በረከትን ስለሚያስገኝ ክርስቲያኖች ይመጣላቸው ዘንድ ይናፍቁታል። ጾመ ነቢያት ለአዳም የተነገረው ትንቢት የሚጠበቀው ሱባኤ እንደ ደረሰ ሚያበስር በመሆኑ ጾም አዳም ይባላል። አዳም ቢበድልም ንስሐ ገብቶ በማልቀሱ ከልጅ ልጅ ተውልጅ ያድንሃል ብሎ የተነገረውን ተስፋ መድረሱን ምስጥረ ስጋዊ ሁሌውም መቃረቡን የሚያስረዳ ጾም ነው። ነቢያትም የሚስጥረ ሥጋዌ ነገር ተገልጦ ስለታያቸው ክርስቶስ ለሰው ልጅ የሚከፍለውን የፍቅር ዋጋ በትንቢት ተመልክተው ጸሞታልና ጾመ ነቢያት ይባላል። ይህ ጾም የራቆን አቅርቦ የረቀቆን አጉልቶ ስላሳያቸው እስከ ሞት ድረስ ቢደበደቡም ከመከራም ጽናት የተነሣ ዋሻ ለዋሻ ፍርኩታ ለፍርኩታ ቢንከራተቱ የፍየል ሌጦ ለብሰው ቢዞሩም የተስፋው ቃል ሁሉ አስረስቶአቸው ከትንቢቱ ባለቤት ጋር በመንፈስ ተዋህዶ አልፈዋል። ከዚህም በተጨማሪ ሐዋርያት ምን ሰርተን የክርስቶስ ልደት እንቀበለው ብለው ስለ ጾሙ ጾመ ሐዋርያት ተብሎ ይቀራል። ወበነቢያት እመቤታችን ቅድስት ድንግል ማርያም ወልዳብን ፀንሼ ምን ሰርቼ ወልደዋለው በማለት ጾማለችና ጾበ ማርያም ይባላል። ይህም ያለችው በመደነቅ አንድም በትሕትና አንድም ቀደም አባቶቿ ነቢያት ሲጾሙ ታይታ ጾማለች። እንዴት ፀንሼ ወልደዋለው ማለት ጥርጥር ሳይ ተደሞ መደነቅ የነገረ ልደቱን አይመረመሬነት ይገልጻል። በሌላ በኩል ደግሞ እህትና ነው። እግዚአብሔር አምላክ ቅድስናን አይቶ በብሥራተ መልአክ አማካኝነት ክርስቶስን እንደምትወልድ ቢነግራትም የትሕትና እናት ናትና ምንሰርቼ የሰማይና ምድርን ፈጣሪ ችለዋለሁ ስትል ጾማለች። ይህ ጾም ጾመ ፊልጶስ ይባላል። አዋራው ፊልጶስ በአረማውያን ዘንድ ገብቶ ሲያስተምር በሰማዕትነት ሲሞት አስክሬኑን ከደቀ መዛሙርቱ ስለተሰወረ እግዚአብሔር የተሰወረውን የመምህራቸውን አስክሬን እንዲገልጽላቸው ከዳር 16 ጀምረው ሲጾሙ በሦስተኛ ቀን የመምህራቸውን አስክሬን ቢመልስላቸውም ጾሙን ግን እስከ ልደት ቀጥለዋል። ጾምን ትእዛዝ ስለሆነ ብቻ ሳይሆን የፍቅርና የበረከት ምንጭ በመሆኑ ጭምር ደስ እያለም ብንጾመው የቅዱሳኑ በረከት ያድርብናል። ከልደት በዓል በፊት ያሉት ሦስቱ የጾመ ነቢያት ሳምንታት እነዚህ ከልደት በዓል በፊት ያሉት ሦስቱ የጾመ ነቢያት ሳምንታት ስብከት፣ ብርሃን እና ኖላዊ ተብሎ ይጠራሉ። እነዚህ ሳምንታት ነቢያት አምላክ ይህንን ዓለም እንዲያድን ያላቸውን ናፍቆት የገለጡባቸውና ይህን አስመልክተው ያስተማሩባቸው ሶስት የተለያዩ መንገዶችና ጌታችንም ለነዚህ መስ የሰጠባቸው ሁኔታዎች ይታሰብባቸዋል። አንደኛ ስብከት፣ ከታህሳስ 7 እስከ ታህሳስ 13። ስብከት ማለት ማስተማር ማለት ነው። ይህ ሳምንት ከሙሴ ጀምረው የነበሩ ነቢያት በሙሉ አዳኝ መሲ እንደሚመጣ ማስተማራቸው፣ ጌታችንም እነርሱን ይመጣል ብለው ያስተማሩለት እኔ ነኝ ብሎ ራሱ መግለጡ የሚታሰብበት ነው። ሙሴ ለጊዜው የጌታችን ምሳሌ ለሆነው ለኢያሱ ፍፃሜ ይገለ ለጌታችን በሆነው ትንቢቱ አምላክ እግዚአብሔር ከወንድሞች እንድን ያለ ነቢይ ያስነሳልሃል እርሱም ስሙት ብሎ ለሕዝበ እስራኤል ነግሯቸው ነበር። እግዚአብሔር ወልደም በሥጋ ማርያም በተገለጠ ጊዜ ራሱን ያስታወቀው ያ የነቢያት የተናገሩት አዳኝ መሲህ እንደሆነ ነው። ሙሴና ነቢያት ሁሉ ስለ እኔ ይናገራሉ ይላቸው ነበር። ትንቢቱን ያውቁ የነበሩ በእግዚአብሔር መንገድ የሚሄዱ እስራኤላውያንም መሲሁን አገኘነው ሙሴ በሕግ መጽሐፍ ነቢያትም ስለ እርሱ የጻፉለት የናዝሬቱ ኢየሱስን አገኘነው እያሉ ተከትለውታል። ሐዋርያትና ሌሎች ደቀ መዛሙርቱም ከጌታችን ሞትና ትንሣኤ በተለይ የተናገሩትን ትንቢቶች ሁሉ ያውቁ ስለነበሩት እስራኤላውያን ያስተማሩት እነዚህ የነቢያት ትምህርቶች እና ትንቢቶች እየጠቀሱ ነበር። ቅዱስ ጴጥሮስ በቤተ መቅደስ እንዲህ ብሎ አስተምሯል። አሁን ወንድሞች ሆይ! አለቆቻችሁ እንዳደረጉ ይህም ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራ እንደሚቀበል በነቢያት ሁሉ አፍ እንደተነገረ እንዲሁ ፈጸመ። በሁለተኛው መልእክቱ ደግሞ እንዲህ ሲል ጽፏል ወንድሞቹ የቀደሙ ቅዱሳን ነቢያት የተናገሩትን ቃል ለእኛ ሐዋርያትን ያዘዘውን የመድኃኒታችንና የጌታችን ኢየሱስ ክርስቶስ ትዛዝ ታስቡ ዘንድ እወቁ። ቅዱስ ጳውሎስም በዕብራውያን መልእክቱ መግቢያ ላይ እንዲህ ብሎ ከጥንት ጀምሮ እግዚአብሔር በብዙ ዐይነትና በብዙ ጐዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉ ወራሽ ባደረገው ሁሉም በፈጠረበት ልጁ ነገረን። ሁለተኛ ብርሃን፣ ከታሕሳስ 14 እስከ ታሕሳስ 20 ነቢያት የአምላክ ማዳን ከጠበቁባቸውና ከገለጡባቸው መንገዶች አንዱ ብርሃን ነው። ዘመነ ብሉይ መከራ ሥጋ፣ መከራ ነፍስ የጸናበት ሁሉ ነገር አስጨናቂ ይሆነበት። ሰው ብርሃን ከሆነው አምላክ ጋር የተራራ ቀበት ስለነበር ያሉበትን ዘመን ጨለማ ብለው በመግለጥ ይህንን ጨለማ የሚያስወግድና ወደ ትክክለኛው መንገድ የሚመራ ብርሃንም እንደሚመጣ እንዲህ እያሉ ይጸልዩ ነበር። ብርሃንና ጽድቅ ላቅ እነርሱን ይምሩ አቤቱ ወደ መቅደስ ተራራ ወደ ማደሪያ የሚወሰዱ። ጌታችንም ወደዚያ ዓለም በመጣ ጊዜ ለዚህ መሰጥቶዋል። እኔ የዓለም ብርሃን ነኝ። ደቀ መዛሙርቱም ስለ ብርሃንነቱ በመመስከር ተባብረዋል። ቅዱስ ዮሐንስ ስለ ጌታችን ሰው መሆን ሥጋዌ በተናገረበት በወንጌሉ የመጀመሪያው ክፍል ጌታችን ብርሃን ብሎታል። ሕይወት በእርሱ ነበረ ሕይወትም የሰው ብርሃን ነበር። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ቅዱስ ጳውሎስ ጌታችን በሚያንጸባርቅ ብርሃን አምሳል እንደተገለጠበት ተናግሯል። እኩለ ቀን በሆነ ጊዜ በመንገድ በሄደ ከፀሐይ ይልቅ የሚያበራ መብረቅ በእኔና ከእኔ ጋር ይሄድ በነበሩት ላይ ከሰማይ ሲያንጸባርቅ አየው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ሦስተኛ ኖላዊ ከታኅሳስ 21 እስከ ታኅሳስ 27 ኖላዊ ማለት እረኛ ማለት ነው። ነቢያት ራሳቸውንና ሕዝብ እስራኤልን ብሎም ዓለምን እረኛቸው እንደተዋቸውና እንደተቅበዘበዙ በጎች በመቅጠር እንዲሰበስባቸውና እንዲያስተማራቸው እንዲያሰማራቸው እንዲህ እያሉ ራሳቸው ይማጸኑ ነበር። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ እረኛ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ። ጌታችን ለዚህ ጥያቄ እንዲህ ስል መሰጥቷል። ቸር ጠባቂ እረኛ ንኝ። ቸር ጠባቂ ስለ በጎቹ የነፍሱን ይሰጣል። ዛሬም ዘወትርም ለዘላለሙ አሜን።